ክቡራን ት ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ባልተጠበቀ ሁኔታ የወዳጅነት መንፈስ የታየበት የትራምፕና እና የዞህራን ማምዳኒ የመጀመሪያ ውይይት። የአሜሪካ ፕሬዚዳንት ዶናልድ ትራምፕ እና ተመራጩ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በዋይት ሐውስ ሲገናኙ ከዩክሬን ፕሬዚዳንት ቭሎድሚር ዜሌንስኪ ጋር የነበረውን አይነት ንትርክ ውስጥ ይገባሉ የሚለው የብዙዎች ግምት ነበረ። ትናንት አርብ ፕሬዚዳንቱ ና ከንቲባው ሲገናኙ ከተጠበቀው በተቃራኒ ዋይት ሐውስን የሙገሳ ድግስ አድርገውታል። ዴሞክራቲክ ሶሻሊስት እንደሆነ የሚናገረው ማምዳኒ ምርጫውን ካሸነፈ በኋላ ባደረገው ንግግር ትራምፕ ጨቋኝ ገዢ ሲል ጠርቷቸዋል። አርብ ዕለት ከመገናኘታቸው አስቀድሞ ደግሞ የፕሬዝዳንቱ ቃል አቀባይ የማምዳኒን ጉብኝት የገለጸችው ወደ ዋይት ሐውስ የሚመጣውን ኮሚኒስት በሚል ነበረ። ፕሬዝዳንቱና ከንቲባው በነጩ ቤተ መንግሥት ኦቫል ኦፊስ ጎን ለጎን ሲቆሙ ግን ያልተጠበቀ የወዳጅነት ድምፀት ተላብሰው ታይተዋል። ሁለቱም በኒውዮርክ ያለውን የኑሮ ውድነት ቀውስ ለመፍታት ያላቸው ፍላጎት ደጋግሞ ሲገልጹም አምሽተዋል። በርካታ ጊዜያት ፈገግ እየተለዋወጡ ተመልካችን አስገርመዋል። ትራምፕ ከማምዳኒ ስለተዘነዘሩባቸው ፖለቲካዊ ትንኮሳዎች ከጋዜጠኞች የቀረበላቸው ጥያቄ ጭምር የመለሱት በተዝ በተዝናና አኳኋን ነው። ይህ እውነታ ለፖለቲካ ተመልካቾች ያልተገመተ ነበር። ሁኔታው ምናልባትም የፖለቲካ ስኬታቸው የሚመሰረተው የኑሮ ውድነት ቀውስን በመፍታት እንደሆነ መገንዘባቸው እንደሚጠቁሙ ተገምቷል። ይህን የወዳጅነት መንፈስ በአውሮፓውያኑ አዲስ ዓመት ማምዳኒን የከንቲባነት ስልጣን ሲረከቡ ይቀጥል እንዲሆን የሚታይ ይሆናል። እስከዛው ግን ትራምፕ እንደግፈዋለሁ ሲሉም መናገራቸውን እንያዝ። የትራምፕ ሙገሳ ትራምፕ እና ማምዳኒ በግል ያደረጉት ውይይት አጠናቀው ጋዜጠኞች ፊት ከቆሙበት ጊዜ አንስቶ ድባቡ ያስታውቅ ነበር። ከጋዜጠኞቹ ጋር በተገናኙበት ወቅት ማምዳኒ ከጠረጴዛ ላይ ከተቀመጡ ትራምፕ በስተቀኝ እጆቹን አቆላልፎ ቆሞ ታይቷል። የሰውነት እንቅስቃሴ ዘና ማለታቸውን ያሳብቅ ነበር። በተለይ የትራምፕ ትራምፕ ከዚህ ቀደም ሲያደርጉ እንደቆዩት ማምዳኒ ከመሸንቆጡ ከመቆጠብ አልፈው በርካታ ጊዜያት ሲያደንቁት ታይተዋል። ማምዲን እጅግ ትልቅ ከንቲባ ይሆናል የሚል ምኞታቸውንም ገልጸዋል። ወይት ብለው ደግሞ በጣም ጥሩ ስራ ማከናወን የሚያስችለው በራስ መተማመን የተላበሰ እንደሆነ ሲናገሩም ተደምጠዋል። የተድበሰበሱት የጂሃድ እና የፋሺስት ጥያቄዎች የኒውዮርክ ከተማ ከንቲባ ምርጫ ከተጀመረ ጊዜ አንስቶ ትራምፕ እና ማምዳኒ ፖለቲካዊ ትንኮሳዎችን ሲዘናዘሩ ከርመዋል። ትናንት በዋይት ሐውስ አንዲት ጋዜጠኛ ትራምፕን ከንቲባውን ኮሚኒስት ብለው መጥራታቸውን ማምዳኒ ደግሞ ፕሬዚዳንቱን ጨቋኝ ገዢ ማለቱን አስታወሳችሁ ነበር። ሁለቱም ከዚህ ቀደም ስለተገና ስለተናገራቸው ነገሮች በቀጥታ ምላሽ ከመስጠት ተቆጥበው አንዳቸው ሌላኛውን ወደ ማሞገስ ተመልሰዋል። ማምዳኒ ትራምፕን ፋሽስት ብሎ ስለመጥራቱ በተጠየቀበት ጊዜ ጭምር ትራምፕ ጥያቄውን እንዲመልስ አበረታተውታል። ምንም አይደለም አዎ ማለት ትችላለህ። ከማብራራት ይልቅ አዎ ማለት ይቀላል ሲሉም ፖለቲካዊ ምላሽ መስጠት ጀምሮ የነበረውን ማምዳኒን ደግፏል። ትራምፕ ስለ ማምዳኒ ከሰጡት አስተያየት ለትችት የቀረበው ትንሽ ወጣ ያለ አመለካከቶች አሉት በማለት የተናገሩት ነው። ፕሬዚዳንቱ ለኒውዮርክ ግዛት ገዥነት እየተወዳደሩ ያሉትን ሪፑብሊካኑና ኤልስቲፋኒክ ማምዳኒ ላይ ስላሰሙት ፍርጃ የቀረበላቸውን ጥያቄ ውድቅ ሲያደርጉም ታይተዋል። አሁን ኦቫል ኦፊስ ውስጥ ከጂሃዲስቱ ጎን እንደቆሙ ያስባሉ በሚል የቀረበላቸው ጥያቄ እንደዛ አላስብም ሲሉም በፍጥነት መልሰዋል። አንዳንዴ የምርጫ ቅስቀሳ ላይ ስትሆን ነገሮችን ትናገራለህ ሲሉም በሪፐብሊካኑ የኮንግረስ አባል የተሰነዘረውን ፍርጃ አድበስብሰዋል። የኑሮ ውድነት ጉዳይ። ምናልባትም ማምዳኒና ትራምፕ በዚህ መልኩ የተግባቡ መስለው እንዲታዩ ያደረጋቸው የኑሮ ውድነት ጉዳይ ላይ ያላቸው የጋራ አቋም ነው። ትራምፕ ወደ ስልጣን የመለሳቸውን ምርጫ ያሸነፉት የአሜሪካ ዜጎችን ያማረረውን ከፍተኛ የዋጋ ግሽበት ደጋግመው ካነሱ በኋላ ነበር። የአስቤዛና ሌሎች መሰረታዊ ጉዳዮች ወጪ በየጊዜው መጨመሩን የሚያነሱት ትራምፕ የኢኮኖሚ መረጋጋትን ማምጣት አንዱ መልእክታቸው እንዲሆን አድርገዋል። ማምዱን በምርጫ ቀስቀሳ ወቅት ተመጣጣኝ ዋጋ የሚከፈልበት መኖሪያ ቤት እጥረት መኖሩን በማንሳት የኪራይ ዋጋ ጭማሪ ባለበት ለማቆየት ቃል ገብቷል። በትናንቱ ስብሰባቸው እንዴት ተመጣጣኝ ዋጋ ለኒው ዮርክ ነዋሪዎች ማድረስ እንደሚቻል መነጋገራቸውንም ማምዳኒ ገልጿል። ከትራምፕ ጋር ስለሚቃረኑት ምልከታዎቹ ጥያቄ በተነሳለት ቁጥርም ንግግሩን ወደ እነዚህ ነጥቦች ሲመልስ ታይቷል። የተለያዩ አቋም ከያዙባቸው ነጥቦች አንዱ ስለሆነው በመካከለኛው ምሥራቅ ሰላም የማምጣት ጉዳይ ለማምዳኒ ጥያቄ ተነስቷል። ተመራጩ ከንቲባ ምላሽ የሰጠው የትራምፕ ደጋፊዎች የዘላለም ጦርነቶች እንዲቋጩ እንዲሁም መሪዎች የኑሮ ውድነትን ቀውስን እንዲፈቱ ያላቸውን ምኞት እንደገለጹለት በመናገር ነው። ሕግ ማስከበርና ስደተኞችን በተመለከተም የሚያግባብባቸውን ነጥብ ያገኙ መስለው ታይተዋል። የፌዴራል መንግስት በኒውዮርክ ስለሚያከናውነው ከስደተኞች ጋር የተያያዘ ሕግ የማስከበር ተግባር በተመለከተ መነጋገራቸውንም ማምዳኒ ገልጿል። ሕግ ማስከበር የሚከናወንበት መንገድ በተመለከተ ከነዋሪዎች የተነሳውን ስጋት ለፕሬዚዳንቱ ማስረዳቱንም አክሏል። ትራምፕ ግን ከስደተኞች ይልቅ በከተማው ስለሚታየው የወንጀል ምጣኔ ጉዳይ መነጋገራቸውን ገልጸዋል። ፕሬዚዳንቱ ወንጀል መመልከት አይፈልግም፣ እኔ ወንጀል መመልከት አልፈልግም ሲሉ በዚህ ጉዳይ መስማማታቸውንም ጠቁመዋል። ትራምፕ ከማምዳኒ ጋር በሚኖራቸው ግንኙነት እንደሚስማሙ ጥርጣሬ እንደሌላቸው ተናግረዋል። አክለው ማምዳኒ በሚመራት ኒውዮርክ ውስጥ ቢኖር ደህንነት እንደሚሰማ ቢኖሩ ደህንነት እንደሚሰማቸውም ለጋዜጠኞች ገልጸዋል።